ሰላም ጤና ይስጥልን እንደምንላችኋል ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የካቲት 23 ቀን 2017 ዓ ም የሀገር ውስጥና የባህር ማዶ ዜናዎች ከይሳት ጀምሮ ይደመጣሉ። በያላችሁበት አባቱ ተወዘን በአክብሮት ጋብዘናል። ቀዳሚ ወደ አደረግነው ዜናችን አልፈናል። ብሔራዊ ባንክ በልዩ ኢኮኖሚ ዞኖች ውስጥ ለሚንቀሳቀሱ ባንኮች ጥብቅ መስፈርቶች የያዘ አዲስ መመሪያ አዘጋጀም። የኢትዮጵያ ብሔራዊ ባንክ በልዩ የኢኮኖሚ ዞኖች ውስጥ የፋይናንስ መረጋጋትን ለማጠናከርና የኢኮኖሚ እድገትን ለማሳደግ በዞኖች ውስጥ ለሚንቀሳቀሱ ባንኮች ጥብቅ መስፈርቶች የያዘ አዲስ ረቂቅ መመሪያ ማዘጋጀቱም ታውቋል። መመሪያው ባንኮች በጠቅላላው የባንክ ዘርፍ ሀብት ውስጥም ቢያንስ ሁለት ከመቶ የገበያ ድርሻ እንዲይዙና ከፍተኛ የካፒታል በቂነትና ጥምረት እንዲኖራቸውም ያዛልም ተብሏል። በተለይም ባንኮች ከተቀመጠው ዝቅተኛ መስፈርት ከሁለት በመቶ ከፍ ያለ የካፒታል በቂነት ጥምረት እና ከዝቅተኛው መስፈርት በሶስት ከመቶ ከፍ ያለ የጥሬ ገንዘብ ጥምረት ማሟላት እንዳለባቸው የሚገልጽም ሲሆን በተጨማሪም የተበላሸ ብድሮችን መጠን ከአምስት በመቶ እንዳይበልጥም ይገድባል ተብሏል። በልዩ ኢኮኖሚ ዞኖች ውስጥ በአሁኑ ወቅትም የሚንቀሳቀሱ ባንኮች ከአዲሱ መመሪያ ጋራ ለመጣጣም የአንድ ዓመት ጊዜም ተሰጥቷቸዋል። የአሜሪካው ትራዶ ድርጅት ዩኤስአይዲ የገንዘብ እርዳታ ካቆመ ወዲህም ኢትዮጵያ ውስጥ ከሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶች መካከልም 85 በመቶዎቹ ስራቸውን ማቆማቸው ሪፖርተር ዘግቧል። በተለይም በሰብአዊ መብቶች፣ በሰላም በጤናና ልማት ዘርፎች የሚሰሩ ድርጅቶች ይበልጥ ተጎጂ እንዲሆኑ የጠቀሰው ዘገባው በትግራይ ከመቶ ሺህ ጦርነት ተፈናቃዮች ንጹሕ የመጠጥ ውሃ ያቀረቡ የነበሩ መንግስታዊ ያልሆኑ ድርጅቶችም ስራ ማቆማቸውም አሳውቋል። መንግስትም የውጭ ዜጋ የሆኑ የሲቪል ማህበረሰብ ድርጅቶች ወደ አገሪቱ እንዳይገቡ የሚያግድም ሕግ ያዘጋጀ መሆኑን ምንጮች መናገራቸውን የዜና ምንጩ ዘገባ አመላክቷል። ኢንተርናሽናል ሜዲካል ኮር የተሰኘው መንግስታዊ ያልሆነ ድርጅትም በአማራ ክልል ምዕራብ ጎንደር ዞን ቋራ ወረዳ ከታሳስ ወር መጨረሻ ወዲህ በተከሰተ የኮሌራ ወረርሽኝ አምስት ሰዎች እንደሞቱና 27 ሰዎች ደግሞ በሽታው እንደተያዙ አሳውቋል። በአካባቢው ያለው የንጹህ መጠጥ ውሃ እጥረት የንጽህና አጠባበቅ ጉለትና የሰዎች እንቅስቃሴ በሽታው በስፋት እንዲሰራጭ ሊያደርገው እንደሚችልም የጤና ባለሙያዎች ስጋታቸውን ገልጸዋልም ተብሏል። በዞኑ በሽታው ከአንድ ዓመት ከመንፈ ከመፈቅ በፊት በአንድ የጸበል ቦታ ውስጥ ከተከሰተ ወዲህም በክልሉ በ16 ዞኖች በ60 ወረዳዎች የተሰራጨም ሲሆን እስካሁን 4983 ሰዎች ደግሞ በበሽታው እንደተያዙ የድርጅቱ መረጃ ይጠቁማል። የነዳጅ ምርቶች ዋጋ በነበረበት ይቀጥላል ተብሏል። የመጋቢት ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ በጥር ወር በነበረበት የሚቀጥል መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አሳውቋል። በዚህ መሰረት አንድ ሊትር ቤንዚን 101 ብር ነጥብ 47 ብር ሲሸጥም፣ አንድ ሊትር ናፍጣ 98 ብር እየተሸጠ ይገኛል። አንድ ሊትር ኬሮሲን ደግሞ በ98 ብር ነጥብ 9 ሳንቲም እንዲሸጥም ተወስኗል። የአውሮፕላን ነዳጅ ደግሞ በ109 ነጥብ 56 ብር እንዲሸጥ የተወሰነ ሲሆን አንድ ሊትር ከባድ ጥቁር ናፍጣም በ105 ብር ነጥብ 97 ሳንቲም እንዲሸጥ ተወስኗል። እንደዚሁም አንድ ሊትር ቀላል ጥቁር ናፍጣም በ108 ነጥብ 3 ሳንቲም እንዲሸጥ መወሰኑን የንግድና ቀጠናዊ ትስስር ሚኒስቴር ያወጣውን መረጃ ይጠቁማል። ተመድና የአውሮፓ ህብረት የኤርትራ ወታደሮች ከኢትዮጵያ ድንበር ለቀው እንዲወጡ አሳሰቡም። የተባበሩት መንግስታት ድርጅት ወይም ተመድ እና የአውሮፓ ህብረት በስዊዘርላንድ ጄኔቫ እየተካሄደ ባለው 58ኛው የሰብአዊ መብቶች ጉባኤ ላይ ኢትዮጵያ ድንበር ውስጥ የሚገኙ የኤርትራ ወታደሮች ሙሉ ለሙሉ ለቀው እንዲወጡ አሳስቧል። የአውሮፓ ህብረት በጉባኤው ላይ ባቀረበው መግለጫ ሳይወጡ የቀሩ የኤርትራ ወታደሮች ከድንበሩ ለቀው እንዲወጡ፣ ተፈጽሟል በተባሉ የመብት ሰቶች ላይ ተአማኝና ገለልተኛ አካል ሙሉ ለሙሉ ምርመራ እንዲያካሄድም ጥሪ አቅርበዋል። የአውሮፓ ህብረት በሰሜን ኢትዮጵያ ጦር ጦርነት ወቅትም በሰብአዊ መብት ጥሰት ከፍተኛ የሆነ የዜጎች ኑሮ መቃወስ እንደ አስከተለም አሳውቀዋል። የሰሞኑ የኦፌኮና ኦነግ መግለጫ የኦሮሞን ሕዝብ ከሌሎች ሕዝቦች ጋር የሚያጋጭ ነው ተባለ። ከሰሞኑ የኦነግና የኦፌኮ ፖለቲካ ፓርቲዎች በአዲስ አበባ ኢሊሌ ሆቴል ዝግ ስብሰባ ካደረጉ በኋላ የጋራ አቋም በመያዝ መግለጫ ማውጣታቸው ይታወሳል። ፓርቲዎቹ በጋራ መግለጫቸው የኦሮሞ ሕዝብ ጥያቄ ነው በማለት ከድንበር ማካል ጋር ተያይዞ ሰፋ ያሉ ዝርዝር ጉዳዮችን አንስተዋል። በተለይም የአዲስ አበባና ድሬዳዋ ከተሞች እንደዚሁ በአማራ ክልል ስር ስለሚተዳደረው የኦሮሚያ ልዩ ዞን አንስተውም ወደ ኦሮሚያ ክልል ይጠቃለሉ የሚሉ ሀሳቦችም ፓርቲዎቹ አንስተዋልም ተብሏል። ይህን ሀሳብ ተመርኩዘው አስተያየታቸውን የሰጡት የፖለቲካ ምሁራን ፓርቲዎቹ ያነሷቸው ሀሳቦች የኦሮሞ ሕዝብ ጎረቤት ከሆኑ የክልል ሕዝቦች ጋር የሚያጣላና ሀገሪቷ ውስጥም ግጭት የሚጭር ነው ብለውታል። አድማጮች የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። አሁን ደግሞ ከውጭ መገናኛ ብዙሀን ወደተሰሙ ጉዳዮቻችን እንውሰዳችሁም። እስራኤል ማንኛውም የሰብአዊ እርዳታ ወደ ጋዛ እንዳይገባ አገደችም። የእስራኤል መንግስት ከሐማስ ጋር የተደረገው የተኩስ አቁም ስምምነት የመጀመሪያ ምዕራፍ በመጠናቀቁ ምክንያት ማንኛውም የሰብአዊ እርዳታ ወደ ጋዛ እንዳይገባ ማገዱን አሳውቋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ሐማስ እስካሁን ድረስ የአሜሪካው ፕሬዚዳንት ዶናልድ ትራምፕ መልክተኛ ስቲቭ ዌትኮፍ ባቀረቡት ሐሳብ መሰረት ጊዜያዊ የተኩስ አቁም ማራዘሚያ አልቀበልም ማለቱም ተናግሯል። የሐማስ ቃል አቀባይ እርምጃውን ርካሽ ውንጀላ እና የተኩስ አቁም ስምምነት ግልበጣ በማለት የእስራኤል የእርዳታ አቅርቦቷን እንድትቀጥል አሸማጋዮቹን አሳስበዋል። ሐማስ የድርድሩ ቀጣይ ምዕራፍ መጀመሪያ በደረገው ድርድር መሰረትም ታጋቾችና የፍልስጤም እስረኞችን በመፍታትና የእስራኤል ጦር ከጋዛ በማስወጣት እንዲቀጥልም ይፈልጋል። አርብ ምሽት ላይ ሐማስ የድርድር ቀጣይ ምዕራፍ እንዲካሄድ ከአሜሪካ ኳታርና፣ ከግብጽ ከግብፅ ሸምጋዮች ጋር ዋስትና ካላገኘ በስተቀረም በምዕራፍ አንድ የተኩስ አቁም ማራዘም እንደማይስማማም ተናግሮ ነበረ። በኔታንያሁም ጽሕፈት ቤት መግለጫ መሰረትም የተኩስ አቁም ስምምነት የመጀመሪያ ምዕራፍ በማብቃቱና ሐማስ ለቀጣይ ነገሮች የዊትኮፍ መግለጫን ለመቀበል ፈቃደኛ ባለመሆኑ ምክንያትም እስራኤል ተስማምታለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከዛሬ ጠዋት ጀምሮ ወደ ጋዛ ሰርጥ የሚገቡ እቃዎችና አቅርቦቶችን በሙሉ እንዲቆሙ ወስኗል ሲል ቢቢሲ አስነብቧል። ዜናዎቻችን ቀጥሏል። አድማጮቻችን፣ በመጀመሪያው የረመዳን ቀን ሰባ ሺህ አማኞች በአላቅሳ መስጅድ መገኘታቸው ተገለጸ። የእስራኤል የፀጥታ ኃይሎች በኢየሩሳሌም በሚገኘው መስጅድ ዙሪያም ያሉ ቁጥሮቹን አጠናክረው መቀጠላቸውንም ተዘግቧል። አላቅሳ መስጅድ መድረስ የቻሉት አብዛኛዎቹ የቅድስቷ ከተማ ነዋሪዎችና በ1948 በተካለለው ግዛት ውስጥ ያሉ ነዋሪዎች ናቸውም ተብሏል። የእስራኤል ኃይሎች በሺዎች የሚቆጠሩ አማኞች ከስ ባንክ ወደ ኢየሩሳሌም እንዳይገቡ ክልከላ ማድረጋቸውም ተገልጿል። በአካባቢው ያሉ ምንጮች እንደገለጹትም የእስራኤል የጸጥታ ኃይሎች በመስጅዱ ዙሪያ በተለይም በባብ አሉ ሞድና በበዓል አስባት ያሉ ቁጥጥሮችን አጠናክረው የአማኞችን ማንነት በመፈተሽ እና በርካታ ወጣቶች እንዳይገቡ በመከልከል የአማኞችን ቁጥር መቀነሳቸውም ተዘግቧል። በማዕከላዊ ዌስት ባንክ የሚገኘውና ከ16 የፍልስጤም ግዛት አንዱ የሆነው የኢየሩሳሌም ግዛት አስተዳደርም እስራኤል ከዌስት ባንክ ለጁማ ጸሎት ወደ አላቅሳ የሚገቡትን አማኞች ቁጥር አስር ሺህ ብቻ ልታደርግ በቅርቡ ከእስር የተለቀቁትን ላታስገባና በሚገቡት ላይም የእድሜ ገደብ ልታስቀምጥ እንደምችልም አስጠንቅቀዋል። ውድ የኢትዮጵያ ድምፅ ተከታታዮች፣ የካቲት 23 ቀን 2017 ዓም የሀገር ውስጥና የባህር ማዶ ዜናዎቻችን ነኝን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። ሰላምን ትመኘን።